ሃይማሟና ንጉሱ ብቻ ነው ሰርጉ ላይ የሚታየው። እንኳንም ይሄንን የቬሎ ፕሮግራም ሰራሹ ሃይሚዬ እንደው ሰርጉ ሞቅ ደመቅ አድርጎታል። የሚታየው ብሩኬ ብቻ የምትታየው ሃይሚ ብቻ። እና ቡታጅራ ላይ ደግሞ ሰሞኑን የተፈጠረው ጉድ ወደ ኋላ መለስ ስትሉ፣ ጥፊ ያልደረሰው ወንድ እስኪ ንገሩኝ፣ ማን ነው ጥፊ ያልደረሰው ወንድ? ኮመንት ስር ጻፉልኝ። ጀማሪዋ አሮታ ናት። የትናንትናው የነሳምሬ ጥፊ ያስቆኛል። የደስታ የእናቶች ደስታ እንግዲህ የሚያስደስታችሁ። ኦ ማይ ጋድ እዚ ጋር ሰማያዊ የለበሰው የብሩኬ ወንድም ነው መሰለኝ፣ አድኖ አላውቅም። አራተኛው ማለት ነው። እና ሙሽዬ በዚህ መልኩ እንግዲህ ይኸው ፏፍሽ ብለው በጉራጌኛ እያስነኩት ይገኛሉ። የመሌ ሰርግ እንግዲህ ሙሉ ቪዲዮ አልተለቀቀም፣ ተቆራርጦ የሚመጣው ቪዲዮ ግን፣ እዛም ስገባ ያው ነው፣ እዛም ስገባ ያው ነው። እንግዲህ ቅመማም በዚህ መልኩ ፎቶ ተነስታለች፣ ፎቶ ደርሶናል፣ ግን ቪዲዮ አልደረሰንም። በሚገርም ሁኔታ ቤተሰቦች ምን ላይ እንዳለ አላውቅም። ተው ሰው ሲፋቀር ቤተሰቦችም ሆናችሁ ምንም ሆናችሁ እንቅፋት አትሆኑ። ስራ ይስሩ፣ ስራ ስሩ። ሁሉም በሂደት ይሆናል። ሀዩዬ ስንት ያለቀሰች በሙ ፍቅር ሀይሚ እኮ ተናግራ ነበር። ከዚህ በፊት ተናግራ ነበር፣ ሀይሚዬ ይሄ ነገር እንዳይፈጠር። የእኔ ውዶች ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ይቺ ልብ ቅርጽ ያደረኳት እንደዚህ ጠጋ ብላችሁ ካላያችኋት ያኔ ሌላ ነገር እንዳትመስላችሁ። ማለቴ ተቆርቆር ስላለች ትንሽ ሳቀናብራት ሌላ ነገር እንዳይመስላችሁ። እንግዲህ ያው የትናንትናው ስካር እዚህ ወደ ብሩክ ዞሮ ነበር። በመጨረሻ ሰዓት እንግዲህ ሀይምዬ ዘናፋታን እንዳረገችን ትናንትና ብሎ ብዙዎቻችሁም ኮመንት ስር አይቻለው። አንዳንድም ጥያቄዎችን አቅርቤ የተቀበላችሁት አላችሁ። ዩቱብ ለመስራት ዛሬ ሊንክ አስቀምጥላችኋለሁ። ዩቱብ እንዴት እንደሚከፈት ኮርስ እንድትወስዱ የአቦጊዳ ሚዲያን ዩትዩብ ላይ እኔ ኮመንት ስር አስቀምጠዋለሁ። እሱን እያያችሁ በትርፍ ጊዜያችሁ እየገባችሁ በሱ እንድትማሩ ፈልጋለሁ። ከዛ ካልገባችሁ እንዴት እንደሆነ ደግሞ እኔ ራሴ ቪዲዮ ሰራለው ማለት ነው። ኮመንት ስር ትጽፉልኝና ሊንኩን አስቀምጣለሁ። ብዙ ልጆች ወደ አስር የምትሆኑ አላችሁ። እናንተ አስሮቹ ደግሞ ዩትዩብ ከፍታችሁ ላይ ብላይ የራሳችሁ ስራ እየሰራችሁ እናንተ ደግሞ አስር ሰው ታስከፍታላችሁ። እና እንደዛ እያላችሁ የራሳችሁ አካውንት እና የራሳችሁ አቅም፣ የራሳችሁ ታለንት እንዲኖራችሁ እፈልጋለሁ። በጣም ብዙ ልጆች እየተነሳሳችሁ ነው፣ እያየሁ ነው። ግን ለእውነት አድርጉት ውድ ቤተሰቦቼ እና ዛሬ ይችን ነገር ያረኩበት ምክንያት ምንድን ነው? ብዙዎቻችሁ ለቡቦ መልእክት አስተላልፊ ብላችሁኛል። ውድ ቤተሰቦቼ መልእክቱ ምንድን ነው? አንገትራቸው ላይ የሚደረግ የፍፄ አንድ አይነት ተሰጥቷቸው ነበረ። ሀይሚዬ አላወለቀችም። ሀይሜ አንገቷ ላይ ነው ያለው። ብሩኬ ደግሞ እንደ አጋጣሚ ሀይሚም አንድ ወርቅ አርጋ ያለታለች የሚያምር ወርቅ፣ በጣም ያምራል። እሱን አላወለቀውም። በነገራችን ላይ ወርቅ ሁሌ አይለበስም። ሰርግ ቤት ሲኬር እና አንዳንድ ቦታ ላይ ሲኬር ነው። ፍፄ ደግሞ አንድ አይነት ሁለቱንም የማይለያይ በስማቸው ለሁለቱም ሰጥቷቸዋል። ሀይሚዬ አለየችውም አድርገዋለች። ብሩኬ ግን ትንሽ አንገቱ ላይ በስቶ ነበር፣ በነገራችን ላይ ማለት ነው። ሆኖም ግን ያ የሀይሚ ስጦታ ነው። የሀይሚ ስጦታ ሆኖ እንዳለ ወርቅም ስለሆነ አንዳንድ ጊዜ የሆነ ፕሮግራም ሲኖር ምናምን ሲኖር ብትለብሰው የተሻለ ነው። ያችን ግን ሀይሚ ኢንድ ብሩክ የሚለውን ከአንገት ላይ ማውለቅ የለብህም ብለው ቤተሰቦች እባክሽ ለወንድምሽ አስተላልፊ ብለውኛል። ብዙ ጊዜ እየጻፋችሁልኝ ነው። እና ብሩኬ ወንድሜ፣ ይህን አንድ አይነት የተሰጣችሁን ስጦታ ፍፄም ቃል አስገብቶ ስለሆነ የወሰድከው አንገት ላይ መልሰህ ብታደርገው ወይም ደግሞ በቪዲዮ መሀል ሀይሚ መልሰሽ አድርጊልኝ ብለህ ለሀይሚ ሰታት ሀይሚ እንድታስርልህ የሚፈልጉ ቤተሰቦች አሉ። ምክንያቱም አንገት ላይ ስለሌለ ከፍቷቸዋል ማለት ነው። የውድ ቤተሰቦች የእህቶች ጥያቄ ነው አቅርቢ ብለው ቤተሰቦች፣ ቅር እንዳይላችሁ። እችን ደግሞ ያደረግኳት ያው የእንደዚህ አይነት ተምሳሌት ነው አንገት ላይ ማድረግ ካልቻልክ ከበዛበት አንገቱ ላይ በዝቶ ነበር ማለት ለመናገር እጅ ላይ ማድረግ ይቻላል በእጅ መልኩ ማሰራት ይቻላል ለማለት ፈልጌ ነው እንደዚህ እጁ ላይ እጃቸው ላይ ያደረኩት ማለት ነው ሃይሚ ኦልሬዲ አንገቷ ላይ አድርገዋለች ምንም ማለት አይደለም ብሩኬ ግን ያው ስለበዛበት ይመስለኛል ያው ያወጣው ሶ እጅ ላይ የምታሰራው የተሻለ ነው። ቤተሰቦች ግን እንድታወልቀው በፍጹም ፈቃደኛ አይደሉም ማለት ነው። አስተላልፊልኝ ስለተባልክ ግዴታ ማስተላለፍ ስላለብኝ ነው። ያው የቤተሰቦችን ቃል መተግበር ግድ ነው። አደን እንዲ ቤተሰብና የብዙ ሰው ጥያቄ ስለሆነ፣ ያው በተንኮል ሳይሆን እሱም አውልቆ ያስቀመጠው ብዙ ስለሆነ ነው። በነገራችን ላይ አብርሽና አሩታም የእንደዚህ አይነት ነገር ተሰጧቸዋል። ቢሞት አብረሽ አውልቆት አይቻል። አቅምን ሃይሚ ነች የሰጠቻቸው። ሃይሚና ኤፋ አይታቸዋል ቪዲዮ ላይ እና ቢሞት አብረሽ አያወልቀውም። ተጣልቶ ራሱ የዛን ሰዓት አላወልቀውም አብረሽ ማለት ነው። ሩታ እንደውም አታረገውም ሩታም ማለት ነው። አሁን ደግሞ በተቃራኒው ሃይሚዬ አላወለቀችውም አድርገዋለች። ቡቡዬ ደግሞ ያው አንገቱ ላይ ስለበዛበት አውቶታል ማለት ነው። ኤኒዌይስ አንገት ላይ የሚበዛበት ከሆነ እጅ ላይ ማሰራት ትችላለህ። ቢኤች ብለህ በስምህ ማሰራት ትችላለህ ማለት ነው። እና ለዛ ነው ውድ ቤተሰቦቼ ይሄን ፒክቸር ያደረኩት እጅ ላይ መሰራት እንደሚችል ለማሳወቅ ያክል ነው። ውድ ቤተሰቦቼ ያው ነው በሚለው ነው ከአንገት እጅ ላይ አንድ ነው በሚለው ሀሳብ ነው በሌላ እንዳትወስዱት ማለት ነው። ውድ ቤተሰቦቼ እንግዲህ ሰርጉ በዚህ መልኩ ያማረና የደመቀ ሆኖ አይተነዋል ማለት ነው። እንግዲህ ሙሽራዋም ይችናት ጉርሻ አልቀበልን ብለሽ ግን አንቺ ግን አናደሽናል፣ ቂም ይዘንብሻል። ይቅርታ መጠየቅ አለብሽ አሁን የመሌ ባለቤት ይቅርታ መጠየቅ አለብሽ። ምክንያቱም እኔ አጉር ፌሻ አለሁ። ለምን ቡቡዬ ቆሞ እንደዛ ታናሽ ስለሆነ ጉርሻ አልቀበልም ብለሽ ወደ ሌላ ሰው አሳልፈሽው እኔ ከፍቶኛል። ከፍቶኛል መሌ፣ ይህን ቪዲዮ ከሰማሁ ከፍቶኛል። ባለቤት አስከፍተኛለች። እውነት ለመናገር ቤተሰቦች ከአጠፋሁ ይቅርታ፣ የውስጤን ነው የተናገርኩት። ነት ከፍቶኛል። ለዛ ነው መመለስ የለባት መቀበል ነበረባት እና ቅመሟ ሞቅ ድምቅ ብላ ኧረ ሰርጉንማ ማለት ነው። ሃይሚና ቢሮ ብሩኬ ቬሎ በመስራታቸው ሰርጉን በጣም ያደመቁ ያደመቁት ረ እንደው ሀይሚ የጭንቅላት ሽባረክ እንድወይ እኔ እኮ አንዳንድ ጊዜ ነው እንጂ የምታናድደኝ ሀይሚ፣ አንዳንድ እኮ እንደው ጨጓራ የራስ ነው የሚለው ብዙ ብዙ ቪዲዮ የምሰራው ደግሞ የምታናድደኝ እንደዚህ በንድር ሳይሆን አለ አይደለ? የሆነ ልክ ቪዲዮውን አይታችሁ ወይ ሃይሚ ደግሞ እንደው ይሄንን እንደው ለምን ባሰራ እንደው እንደዚህ አትሉም? አንዳንድ ቪዲዮ አይታችሁ እንደዛ ነገር ነው እንጂ እኔ ከልቤ አይደለም እናድድባት ማለት ነው። ግን አንዳንድ ቪዲዮ ስትታዩው ማለት ነው ያልጠበቃችሁ ሲሆንባችሁ፣ ሃይሚ ደግሞ እንደው ሁሉ ጊዜ እንዴት አደርጋለች ይህ ብላችሁ አጣቁም። እኔ አውቃለሁ። እና ውድ ቤት ሰዎች ለዛ ነው መልክቴ ይሄን ይመስላል ለቡቡ ማለት ነው ባጭሩ ማለት ነው እና እዚህ ጋር እንግዲህ የሀዩ ወንድም ሙባን ሞባ መቁጠሪያውን እጁ ላይ አድርጓል። እውነት ነው፣ መቁጠሪያ ከሁሉም ነገር ይከታታል፣ ይመክትልህ፣ ይመልስልህ። ሀዩዬም እጇ ባለባበስሽ ና ይቀይረው። እውነት በጣም ደስ ይላል ማለት እኔ እኔ ክርስቲያን ነኝ፣ ግን አለባበሷን ወደድኩ ዘም እንደሆነ አላውቅም። በጣም ነው የምትለይበኝ በአለባበሷ በጣም ነው የሚያምር። ቀሚሶቿ እና ኢጃቧ በጣም ልዩ ነው። እግዚአብሔርን አረብ ሀገሮች እንኳን እንደሱ አይለብሱም። እውነት ለመናገር በጣም አለባበሷ ደስ ይለኛል። ከምንም በላይ አለባበሷ፣ ፈገግታዋ በጣም ነው የምወድላት። አዩ ማለት ነው እና በዚህ አጋጣሚ በፍቅር መሀል፣ ለምንድን ነው ግን ሰዎች ሲፋቀሩ ሲስማሙ የሆነ የሆነ ነገር እንቅፋት የሚፈጠረው? ለምንድን ነው ቤተሰቦች? ይህን ጥያቄ ነው እና አሁን ሙባረክ በቅርብ ጊዜ በጣም ተደስቶ አይተነዋል። በጣም እና በዚህ መካከል አንድ ሳምንት ሁለት ሳምንት ባልሞላው ጊዜ ውስጥ ወንድምየው ትምህርት ሽን ማማር አለብሽ፣ ከዚህ በፊት የነበረውን የመለስኩት እኔ ነኝ ብሎ እንግዲህ ዛሬ ከሙቤ ጋር መንጥቆ ነው የወሰዳት ወንድምየው ማለት በትህትና ነው በእርግጥ የወሰደው። ሙባን አላመናጭቀውም፣ ግን ለወንድ ልጅ እንዴት ነው የሚከፋው፣ በጣም ነው የሚያስጠላው። ምክንያቱም በባለፈው ነጭ ነጭ ለብሰው እንዴት አይነት ፈገግታና እንዴት አይነት ሳቅ እንደነበራቸው አይታችኋል። እና ትንሽ የሚከብድ ይመስለኛል ብዙ ጊዜ እንደዚህ አይነት ፍቅር ሲኖር ቤተሰብ መሀል ጣልቃ ሶስተኛ ባይገባ፣ እንዲሁ እንጃ ለምን እንደሆነ አላውቅም። ብቻ ብዙ ጊዜ እኔ ጥያቄ ነው እና እግዚአብሔር ይመስገን እኔ በሀይሚና በብሩኬ እንደዚህ አይነት ነገር ስላላጋጠማቸው በጣም ደስተኛ ነኝ። በጣም ከምላቸው በላይ ማለት ነው እግዚአብሔርን በወንድሞቿን አንበኩ ዘንድ በቤተሰቦቿም ዘንድ ፈጣሪ ተመሰገነ ይሁን። በቡሩኬም በኩል በሃይሚም በኩል እውነቴ ነው ሙላቸው እውነት። ይህንን ነገር ሁሌ ሁሌ ነው እንትን የምለው። በቃ ተመስገን ፈጣሪ። ምን አይነት ድንቅ ልጆች ቢሆኑ ነው? ምን አይነት በቃ ምን አይነት ስብዕና ቢኖራቸው ነው እግዚአብሔር እንደዚህ ያ ቀና መንገድ ያስተካከለላቸው ነው የምለው ሁል ጊዜ ማለት ነው። እና ያው በተለያየ ነገር በጓደኛ በምናምን በራሳቸው ኬዝ ምናምን ያው ግጭት ይፈጠራል። ግጭቶች ደግሞ የፍቅር መንስኤዎች ናቸው። ቅናት፣ ግጭቶች ምናምን እነዚህ የፍቅር መንስኤዎች ናቸው። እኔ እነሱን ከእንትን አልቆጥራቸውም ከፈተና ይሄን አልፈን ምናምን የሚሉት ከእነሱ አልቆጥራቸውም። ምክንያቱም ዋናው ፈተና የቤተሰብ ነው። በቃ ቤተሰቦቻቸው ካልፈለጉላችሁ በጣም ፈተናው እሱ ብቻ ነው ሚከብደው ወይ ከቤተሰባችሁ ስትቆርጡ ሌላ መከራ ይመጣል፣ ወይ ደግሞ ወስናችሁ እዛ ህይወት ላይ ብትገቡ ከቤተሰብ መቆራረጥ በጣም ያስጠላል። ቤተሰብ እንደዚህ አይነት የሚፈጠር ነገር በጣም ነው የሚያስጠላ በፍቅር መካከል ማለት ነው እና ይህን ይህን ነገር ለእነ ብሩኬ ሁሌ ነው የማመሰግነው ፈጣሪን ሁሌ ሁሌ ማለት ነው። እግዚአብሔር ምስክር ነው በጣም እና ሞባረክ አሁን በቅርብ ጊዜ እንደዚህ አይነት ነገር ያው አይታችኋል። ሀይሚ የበፊት ህይወቷ እንዳለ እንደሌለ አጣርታ ወደ ሙባረክ ህይወት ተመልሳ መምጣት እንዳለባት እሷም ደግሞ ባደረገችው ነገር ተጸጽታ ሀዩ ማለት ነው ለሙቤ በሆነው ነገር በጣም አይተጸጸተችው ማለት መጸጸቷን፣ የምታውቁት ነገር በቃ የምታደርገው ነገር ሁሉ ሴት ልጅ ስትጸጸት ማለት ነው በጣም የምታደርገው ነገር ሁሉ በቃ በጣም እስከ ጥግ ድረስ ኦፕን ትሆናለች ሴት ልጅ ማለት ነው። እና በሙቤ የሆነው ነገር ሁሉ አሁን ተጸጸታለች እሷ ማለት ነው ሀዩ ስለ ተጸጸተች እንዴት ነው በቃ በጣም እንክብካቤ ነው ለሙቤ እያበዛቻለችው ገባችሁ ድጋሚ ያንን ነገር በቃ እንዳትፈጥረው ያንን ነገር በመፍጠሯ በጣም ተሰምቷት እንደሆነ በእርግጥ ሙቤም ምንም ቅር ያለው ነገር የለም አፉ ብሏን የተቀበላት እንደ እውነቱ ከሆነ ሙባረክም የዋህ የዋህ ነው ምንም በውስጡ የሚይዘው ነገር የለም ልክ እንደ ቁመቱ እንጃ ምንም ቂም የሚይዘው ነገር የለም ሙባረክ ባይዘው ወይ ለሃይሚ እንደነ አብርሃም የምናየው ወንድሟ ነው አሁንም ተመልሰው ወደ ነበሩበት ተመልሰዋል። ከቡርኬም ጋር ከሁሉም ጋር በጣም ደስ ብሎናል። በዚህ አጋጣሚ እኔ ማለት ከምንም በላይ የማስታውስላቸው ከውታጅራ አዲስ አበባ ሄደው ፓስታ ሰርቶ ቡርኬ ብርጭቆ አጥተው በሃይላንድ ቆርጠው ልክ ሞቤ በጠጣበት ቡርኬ ሲጠጣ ቡርኬ በጠጣበት ሀሰን ሲጠጣ ወይኔ፣ ችግር ግን እኮ ማያደርገው ነገር የለም ብዙ ነገር እና ያ ሁሉ ነገር አሁን አሳልፈው በመሀል እንደዚህ በቃ የሆነ እንትናቸው ሲወጣ የሆነ ሰዓት ብጥብጣቸው ሲወጣ ሀይም የጠፋች ጊዜ ወይኔ ከፍቶኝ ነበረ። ግን አሁን ወደ ነበሩበት ስለተመለሱ ሁሉም በጣም ደስ ብሎኛል። እና ሀዩዬንም እግዚአብሔር እንግዲህ ወደ ነበረችበት እንደምትመለስ እንግዲህ ባለሙን ተስፋለኝ። እንግዲህ ወንድምየው ያው አይቻልም ብሎ ፈልቅቆ ከሙባረክ ወስዷታል። ሙባረክም በሀዘን በተሞላ ስሜት ውስጥ ቆሞ እዛው ቦታ ላይ ቀርቶ ነው የተዘጋው ቪዲዮ። በጥሩ ነገር ይመለሳሉ ብዬ ተስፋ አደርጋለሁ። በፍቅር መካከል ብዙ ነገሮች ይገጥማሉ። እነዛን ነገሮች ደግሞ ለመልካም ነገር ነው ብለን ማሰብ አለብን። የሙቤና የሀዩ ቤተሰቦች እንዳትጨናነቁ፣ ቲክቶክ ላይ ምስላችሁ ነው ያለ ነው ያለነው። በፍቅር ላይ ፈተና ግድ ነው። ፈተናን ካለፋችሁ ህይወታችሁ ጥሩ ይሆናል መስመር ይዛልና፣ ሙባረክን በዚህ ጉዳይ ላይ ጠንካራ እንድትሆን እፈልጋለሁ ማለት ነው። ሀይሚዬ ያለችውም ነገርም እንደዚህ በቅርቡ ደርሶ እነሱ ግን በፍራንክ ነው የሰሩት ግን በቅርቡ ሆኖ ስላየሁት እኔ በጣም ነው የገረመኝ። በቃ ሀይሚለ ከሆነት ዋና እንዲህ እንድል ነው ያደረገኝ። እና ብዙ ነገሮች እንደዚህ አይነት ነገሮች ላይ ማንም ህይወት ላይ ስለሚፈጠር መባረክ በሰብር ሀዩን እንግዲህ ለማስተካከል ያለውን ነገር ከወንድሞ ጋር ለመግባባት መሞከር መቻል አለብህ ብዬ አምናለሁ። እንዳይከፋህ አይዞህ እና ሃይሚ ያሉ ከጎንክ በቃ ሁሉም አሉ ከጎናችሁ፣ ማለት ነው። ደስ የሚለው ነገር ቪዲዮ ላይ እንደዚህ ቢከፋቸውም ከዛ በኋላ ግን እርስ በራሳቸው እንደሚጽናኑ ነው ሁሉም እየወጡ የሚነግሩን ያሉት። ሀሰንም በቀደም ሲል ሰንሳችሁታል። ቡርኬም ሁል ጊዜ ነው የሚለው፣ እኛ ቪዲዮ ላይ ነው እንጂ ከካሜራ ጀርባ ሁላችንም ችግራችንን እንወያያለን። ችግራችንን ለመቅረፍ ነው የምንፈልገው፣ በተለያየ መንገድ እናስባለን ብለዋል እና ያው ደስተኛ እንደምትሆን ባለሙሉ ተስፋ ነኝ። ውድ ቤተ ሰዎቼ እና ያው ለብሩኬና ለሃይሜ ለብሩክ አስተላልፊ ያላችሁኝ መልእክትም አስተላልፍ ያለው የብዙ ሰው ጥያቄ ነበር። ያው አስተላልፍ ያለው ደግሞ ስሞትልሽ እንዲህ አርጊ ምናምን አትበሉኝ የኔ ወዶች፣ ይከፋኛል። እንደዛ ስትሎ እኔ የምትጠይቁኝን ጥያቄ ሁሉ አደርሳለሁ። ማርያምን ነው ምላችሁ። እኔ እንደዚህ ሲሆን ምናምን ስትሉኝ በጣም ነው የምደነግጠው እና የሆነ መልእክት ስታደርሱልኝ ሲስ እንደዚህ እንደዚህ አድርጊ በሉኝ ሲስ እየስሞትልሽ እንደዚህ ነው ምናምን አትበልኝ፣ በጣም ይከፋኛል፣ ማርያምን ነው ብላቸው እና እኔ የምጠይቁኝን ነገር ሁሉ አድርሳለሁ፣ የምትሉኝ ሁሉ እሰራለሁ። እና ትናንትና ደግሞ ዩትዩብ የምሰሩ ባልኩት ነገር ሁላችሁም ተስማምታችሁ ወይ ቁጥር ሰጣችሁና የቴሌግራም ግሩፕን እከፍትላችኋለሁ ወይም ደግሞ ይህን አሁን የማስቀምጥላችሁ ሊንክ ምንም የማታውቁ ልጆች በሱ ልክ እንደ ትምህርት ቤት ቆጥራችሁት ያንን ቪዲዮ እያንዳንዱን ነገር ላይ የሚያስፈልገው ነገር እዛ ውስጥ እየገባችሁ እንድትማሩ ፈልጋለሁ። ሊንኩን አስቀምጥላችኋለሁ ኮመንት ስር አቡጌዳ ሚዲያ ይባላል። ከዛ ቅር የሚላችሁ ነገር ደግሞ እንድጠይቁን ከፈለጋችሁ የቴሌግራም ግሩፕ ልክፈትላችሁና እዛ ማውራት እንችላለን። ውድ ቤተሰቦች ቤተሰቦች ለዛሬ ይዤላችሁ የመጣት ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ